ሰላም የተወዳችሁና የተከበራችሁ የአማራ ሚዲያ ማዕከል አድማጭ ተመልካቾች፣ የጥቅምት 20 ቀን 2018 ዓ ም የዕለቱን ዜናዎችን ይዘን ቀርበናል። ዋና ዋና ዜናዎቹን በማስቀደም እንጀምራለን። አብራችሁን ቆዩ። በአፋባና በአፋሃድ በሁለቱ ድርጅቶች ውስጥ የሚገኙ ክፍለ ጦሮች ተጠናክሮ በቀጠለው የጎንደር ቀጠናው ውጊያም የአገዛዙ ሰራዊት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ መድረሱ ተገለጸም። በደጃዝማች አዝማች በላይ ዘለቀ እዝና በጎንደር ጠቅላይ ግዛት እዝ ውስጥ ባሉ ክፍለ ጦሮች ጥምረት በተሰራው በዚህ ኦፕሬሽን ክፉኛ የተመታው የአገዛዙ ሰራዊት የገበሬዎችን ሰብል እያቃጠለ ነው ተብሏል። ኦፕሬሽን የሰሩት ክፍለ ጦሮች እነማን ናቸው? የት አካባቢ ነው ስለሚለው ጉዳይ በዝርዝር መረጃውን ይዘነዋል። የአፋባ ምዕራብ አማራ ቀጠና አጤ ቴዎድሮስ እዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ በቀጠናው ከተወጣጡ መምህራን፣ ርዕሰ መምህራንና ሱፐርቫይዘሮች ጋር ስኬታማ ውይይቶችን አካሄደም። በጸጥታው ችግር ምክንያት በቀጠናው እየደረሰ ያለው ቀውስ ምን ይመስላል የሚለው አንዱ የመወያያ አጀንዳ ሲሆን ተሳታፊዎቹም በጸጥታ ችግር ምክንያት እንደ ልብ ተንቀሳቅሰው መስራት ባለመቻላቸው ለበርካታ ችግር እንደዳረጋቸው ገልጸዋል። ተጨማሪውን በዝርዝር ይዘነዋል። ከአገዛዙ ነፃ ባልወጡ ቀጠናዎች ከዚህ በፊት ይጠቀምባቸው የነበሩ ቀበሌዎች ጎንደር ቀጠና በላይ ጋይንት ወረዳ አጎብዳጅ ካድሬዎቹን ጠርቶ ስለ 2018 ዓ ም አገራዊ ምርጫ አፈጻጸም ስልጠና ሰጥቶም ሲመለስ በአፋር ጎንደር ጠቅላይ ግዛት ሁለተኛ ኮር የአንበሳው ጋይንት ክፍለ ጦርም በቁጥጥር ስር ተደርገው መረጃውን ማጋለጣቸው ተሰማም። የተወዳችሁና የተከበራችሁ አርማዊ ተመልካቾች፣ እነዚህንና ሌሎችንም አጫጭርና አዳዲስ ወቅታዊ መረጃዎችን በዝርዝር ወደምናሰማበት የዜና ክፍላችን እናልፋለን። በፍጻሜው ድረስ አብራችሁ እንድትቆዩን በአክብሮት እንጋብዛለን። መልካም ቆይታ የአፋባ ስሜን አማራ ቀጠና ደጃዝማች በላይ ዘለቀ እዝና የአፋድ ጎንደር ጠቅላይ ግዛት እዝ የፋኖ ኃይሎች በጥምረት በወሰዱት ኦፕሬሽን በአገዛዙ ሰራዊት ላይ ድል ተቀዳጁ። ደጃዝማች በላይ ዘለቀ እዝ ዳግማዊ ቴድሮስ አምስተኛ ኮር ክፍለ ጦሮች እናም የጎንደር ጠቅላይ ግዛት እዝ ክፍለ ጦሮች የጋራ ጠላትን በጋራ መደምሰስ የሚል መሪ ቃል አንግበው የጠላት ኃይል ሰፍሮ በሚገኝባቸው በተለያዩ ከተማዎች ሰርገው በመግባት አስደናቂ ጀብዶችን ሰርተዋል። በትላንትናው ዕለትም የዳግማዊ ቴድሮስ አምስተኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦርና ጥቁር አንበሳ ክፍለ ጦር አህዶች እንዲሁም ጎንደር ጠቅላይ ግዛት በአርበኛ ታርቆ ከበደ የሚመራው አህድ በጋራ በመሆን በምዕራብ በለሳ አበየና ድርቃ ልደታ በተባሉ አካባቢዎች የብልጽግናን የሰራዊት ኃይል ሲያበራዩት ውለዋል። ይህ በእንዲህ እንዳለ ደግሞ ከዚሁ የአንድነት ዜና ሳንወጣም፣ በዛሬ ሁለት ጥቅምት ሀያ ቀን ሁለት ሺ አስራ ስምንት ዓ ም ከንጋቱ 10 ሰዓት ጀምሮ ጥቁር አንበሳ ክፍለ ጦር አሃዶችና ጎንደር ጠቅላይ ግዛት ዛጼዎቹ ክፍለ ጦር ማክሰኝት ከተማ በሶስት አቅጣጫ ዘልቆ በመግባት የጠላትን ኃይል መውጫ መግቢያ አሳጥተው እንዳረፈዱ ተገልጿል። ለሰዓታት ያህል ከተማውን በቁጥጥር ስር አድርገው የቆዩ ሲሆን የከተማዋ ምኒሻና የስርዓቱ አገልጋይ ካምኔዎች እግራቸው ወደ አመራቸው መፈርጠጣቸውን የመረጃ ምንጮች አክለው ገልጿል። ቁጥራቸው በውል ማወቅ የማይቻል የጠላት ኃይል ሙትና ቁስለኛ መሆናቸውንም ለማወቅ እየተቻለ ሲሆን ከዚሁ ዜና ጋር በተያያዘ የዳግማዊ ቴድሮስ አምስተኛ ኮር አካሎች ከፍተኛ ቁጥር ያለው የጠላት ኃይል ሰፍሮ በሚገኝባቸው ከተሞች አምባ ጊዮርጊስ እና አዲስ ዘመን ላይ ከትናንት ማታ ጀምሮ እስካሁኗ ሰዓት ድረስ እልህ አስጨራሽ ውጊያ እያደረጉ ነው ተብሏል። ማታ መሻሹ ላይ ጎንደር የበጋሻው ክፍለ ጦር አምባ ጊዮርጊስ ከተማ ላይ በሶስት አቅጣጫ በመግባት በአገዛዙ ሰራዊት ላይ የማያዳግም እርምጃ ተወስዷል። በጥቃቱም አምስት የመከላከያ አባላት ወዲያውኑ ሲሞቱም ስምንቱ ደግሞ ክፉኛ በመቁሰላቸው እየተነሳ በሪፈር ለከፍተኛ ሕክምና ደባር ከተማ ተልከዋል። የጠላት ኃይል ቁሳዊ ሰብአዊና ፖለቲካዊ ኪሳራን እያስተናገደበት ጥቃት እንደሆነ ለማወቅ የተቻለ ሲሆን የጠላት ኃይል ማዘዣ ጣቢያ በሆነችው አዲስ ዘመን ከተማ ላይ ዳግማዊ ቴዎድሮስ አምስተኛ ቦር በሶስት የውጊያ ግንባሮች እየተፋለሙት ይገኛሉ። በስተ ምስራቅ አቅጣጫ አፄ ኢያሱ ክፍለ ጦር፣ በስተ ሰሜን አቅጣጫ መብረክ ክፍለ ጦር በሁለት ግንባሮች፣ በስተ ሰሜን ምዕራብ አቅጣጫ ፋናይ ውቤ ክፍለ ጦርና ጥቁር አንበሳ ክፍለ ጦር ብርጌዶችና የጎንደር የበጋሻው ክፍለ ጦር አካል የሆነው ነብዩ አሳምነው ብርጌድ የአዲስ ዘመን ከፍተኛ ወታደራዊ ጠቀሜታ ያላቸውን ቦታዎችን በመጠቀም በጠላት ኃይል ላይ የበላይነትን ወስደዋል። ከብ እናት ድጋፍ ለመስጠት የሚመጣን የጠላት ኃይል አፄ ኢያሱ ክፍለ ጦር አግዶ ይዞ እንዳያልፍ ያደረገ ሲሆን አዲስ ዘመን ከተማ ላይ ሰፍሮ የሚገኘውን ግብስብስ ኃይል ያለምንም ስጋት ምሽጉ ድረስ ዘልቆ በመግባት ለአስጨራሽ የፊት ለፊት ውጊያ ማካሄድ ተችሏል። በዚሁ አውደ ውጊያ ከ15 በላይ ሲሞቱ 12 የሚሆኑ ደግሞ ቁስለኛ መሆናቸው እየታወቀ ሲሆን በከተማው ሆስፒታል በሕክምና ላይ መሆናቸውም ታውቋል። በአጠቃላይ ሲገመገም ከሰሞኑ ጀምሮ እስከ ዛሬ ድረስ እየተደረጉ ያሉ ወታደራዊ ዘመቻዎች የጠላት ኃይል ከፍተኛ ቁሳዊ፣ ሰብአዊና ፖለቲካዊ ኪሳራዎችም ያስተናገደበት ግዳጅ እንደሆነም ለማወቅ ተችሏል ሲል አፋፋ ሰሜን አማራ ቀጠና በላይ ዘለቀዝ ገልጿል። በተመሳሳይ ደግሞ ይሄ የሁለቱ ዕዞች ጥምረት ቀጥሎ በንስር በለሳ ክፍለ ጦርና በጀኔራል ፈንታ በላይ ክፍለ ጦር ጥምረት ከፍተኛ ድል የተገኘ መሆኑም የጀኔራል ፈንታ በላይ ክፍለ ጦር ቃል አቀባይ አርበኛ አቤል አስማረ ገለጸም። እሺ በጣም አመሰግናለሁ። ታቅ አቤል አስማረ ነኝ ከጄኔራል ፈንታ በላይ ክፍለ ጦር ቃል አቀባይ። ያው በዛሬው እለት በጣም ትልቅ ጀብድና ድሎችን ተጎናጥበናል። በጄኔራል ፈንታ በላይ ክፍለ ጦር ውስጥ የምትገኝ ፊታውራሪ ሳላምላክ ነጋሽ ብርጌድ ከንስር ከንስር በለሳ ውስጥ ከምትገኘው መብረቅ ሻለቃ ጋር በመጣመር አንድነትን ለማጎልበት አፋድና አፋባ አንድ በሆነበት ሰዓት ይህን አስመልክቶ የተሰራ ኦፕሬሽን ነው። ነገር ግን ያው የጠላት እንቅስቃሴ ከበኋላ ኒል የምትባል ቦታ ላይ ለማፈን ወይም ከባባ ውስጥ ፋኖ ለማስገባት የሰራው ኦፕሬሽን ከሽፎበት ራሱ ታፍኖ በዛሬ ሁለቱ ብሏል። በውሎም ትልቅ ጀብድና ውጤቶች ተመዝግበዋል። ብዙ ምርቆኛ ምርኮኛና ብዙ መሳሪያዎች እንደተነሱ እና ከዛም አስመልክቶ ቁስለኞችን በአምቡላንስ ይዞ ሲንቀሳቀስ በነበረበት ወቅት የፊታውራሪ ሳላምላክ አምላክ ነጋሽ ብርጌድ ከመበረቁ ሻለቃ ጋር በመጣመር አምቡላንሱም እንዲቆምና አምቡላንሱ ያወድቋል። ቁስለኞቹ መዘው ላይ እንዲሞቱ ተደርጓል። አሁን በተጨባጭ ሁኔታ ከአስራ ሰባት ና ከዛ በላይ ሙትና ቁስለኛ እንዳለ ነው። አገዛዙ የተለያዩ የጦር ኃይሎችን እና የጦር መሳሪያዎችን እና ኃይል በአራት እና በአምስት መኪና አሁንም እየጨመረ ነው ያለ ቢሆንም ግን የፋኖን ክንድ መመከት ስላልቻለ ነገር ግን ቤትና ክምርን እያቃጠለ ነው የሚገኘው ዙሮ በአማራ ላይ ህዝብ ላይ ትልቅ ሰቆቃ እያደረገ የሚገኘው በመፍረስ ዋዜማ ላይ የሚገኘው የብልጽግና ስርዓት በየቦታው እየተመታ ነው። አሁንም ድረስ ሀይል እየጨመረው ነው። አሁንም ትግል ላይ እንዳለ ነው የሚናውቀው። በተጨባጭ ሁኔታ በአሁኑ ሰዓት ከአስራ ሰባት በላይ ትቆች ተነስተዋል። ሙትና ቁስለኛም አለ። አልሞስት ወደ ስምንት ምንሻዎቹ ሙተዋል። አምቡላንሱን ቁስለኞቹን ይዞ ሲሄድ በደፈጣ በተጣለ ኦፕሬሽን አምቡላንሱም እንዲወድቅ ሆኖ አለኝ አዛው ላይ ተመቷል። እረሰው እስካሁን ድረስ እንዳልተነሳ ነው። ሲቀጥል እሱ ምንም በመመከት ስላልቻለ አሁንም ቢሆን ከባድ መሳሪያዎች እየጨመረ እየተኮሰ ነው ያለ። በፋኖ በኩል ምንም አይነት እንትን የለም። ለምን ፋኖ አስበውበት፣ በትልቅ ኦፕሬሽን አስበውበት ከበባ ኒዲ ምትባል ከተማ ላይ ከበባ አስገብቶ ስለመተው ምንም ነገር የለውም። ዝም ብሎ ብውር ድብሱን የሚንቀሳቀሰው ያቪ አራዊት እና ሰራዊት ኃይል ዝም ብሎ የተመታ ነው ያለ በፋኖ በኩል ምንም አይነት ቁስለትም ሆነ ምንም አይነት መስዋዕትነት የተከፈለ አጋጣሚ የለም። መልካም። እንግዲህ በአፋድና በአፋባ ውስጥ ያሉ ክፍለ ጦሮች፣ እንዲሁም ብርጌዶች እና ሻለቃዎች ናቸው ይህንን ኦፕሬሽን የሰሩት። ጥምረቱ እንዲያው እንዴት እየሄደ ነው? ከዚህ በፊትም የተለያዩ ኦፕሬሽኖች እንደሰራችሁ መረጃዎች ደርሰውን እኛም በዜና መልኩ ሰርተነዋል። እንደው የጥምረቱ ጉዳይ እንዴት እየሄደ ነው? ወደፊትስ እንዴት እያ እንዴት ሊቀጥል እንደሚችል መናገር ቢቻል እሱን መግለጽ በትችል። ወንድማለም በጣም ቆንጆ ነው። እስካሁን ድረስ አፋባህ እና ፋድ እየተባለ ልዩነት ተፈጥሮ ብዙ ልዩነቶች ነበሩና አሁን ግን አንድ በመሆን ለአማራ ሕዝብ ያላቸውን ተጋርሎላ ያላቸውን የስነልቦና ማነቃቃት ስራ የተሰራው በጣም የሚያምርና ደስ የሚል ነገር ነው። ነገር ግን ከዚህ በኋላም ያለው አንድነት ይቀጥላል። አንድነትን ማፍረስ የሚፈልጉና አንድነትን የማይፈልጉ አካሎች ሊኖሩ ይችላሉ። እነሱ ምናልባት ለሌባ የገበያ ግርግር ለሌባ ይመቻል የሚለውን እንትን ወስደው በዚሁ አጋጣሚ መዝረፍና መቅረፍ የሚችሉ ሀይሎች ሊሆኑ ይችላሉ። ነገር ግን ቢሆንም አሁን ሰራዊቱ አንድ እንደሆነና አንድ ሆኖ እየሰራ ነው የሚገኘው። አንድነት ጥንካሬያችን ነው። አንድነት ሀይል ነው። በዚህ ልክ እየተጓዝን ያለነው። የአፋባ አጼ ቴዎድሮስ እዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ በቀጠናው ከተወጣጡ መምህራን፣ እርሰ መምህራንና ሱፐርቫይዘሮች ጋር ስኬታማ ውይይት አደረገ። በወቅታዊ የፖለቲካ አሰላለፍ የፋኖ ወቅታዊ የትግል ቁመናና በምሁራዊ አበርክቶ ዙሪያ ጥልቅ ውይይት ማድረግ ተችሏል። የአማራ ህዝብ ከገጠመው ስርዓታዊ የመጥፋት አደጋ ለመዳን የምሁራን ሚና ምን መምሰል እንዳለበት ጭምር የክፍለ ጦር አመራሮች በተገኙበት ጥልቅ ውይይት ማካሄድ ተችሏል በፀጥታ ችግር ምክንያት በክልሉ እየደረሰ ያለው ቀውስ ምን ይመስላል የሚለው አንዱ የመወያያ አጀንዳ ሲሆን ተሳታፊዎቹም በጸጥታ ችግር ምክንያት እንደ ልብ ተንቀሳቅሰው መስራት ባለመቻላቸው ለበርካታ ችግር እንደዳረጋቸው ገልጸዋል ከአማራ ተፈጥሮ አማራን ሊያጠፋ ከመጣ አረመኔያዊ ስርዓት ጋር ተባባሪ መሆን ታሪክ ይቅር የማይለው ተግባር እየሰራችሁ ያላችሁ አካላት በተናጠል ከመጥፋት ሁሉም አማራ አንድ ሆኖ መታገል እንደሚጠበቅበት የመድረኩ አወያዮች የገለጹ ሲሆን፣ ተስፋ የቆረጠው ስርዓት ወደ ተራ ሽፍታነትና አሸባሪነት እየተቀየረ መሆኑን ሰሞኑን የሰራቸውን ዓለም አቀፍ ህግን የጣሱ የጦር ወንጀሎችን ማየት በቂ ነው። አማራ የተነፈገውን የመኖር መብት ለማስከበር ፋኖ ነፍጥ አንስቶ ጫካ በመግባት ለነፃነቱ እየተዋደቀ ይገኛል። የአማራ ህዝብ ለበርካታ ዓመታት እንኳን የልማት ተጠቃሚ እንዳይሆን በገዛ ሀገሩ ባይታወር እንዲሆን ተደርጎ ስራ ሰርቶ እንዳይኖር፣ ተምሮ እንዳይቀየር፣ ሀብት እንዳያፈራ ከቦታ ቦታ የመንቀሳቀስ መብቱ ተገድቦ በየቦታው ሲፈናቀልና በጅምላ ተጨፍጭፎ ሲቀበር መኖሩ ፀሐይ የሞቀው ሀቅ ነው። የአብይ አህመድ ስርዓትን መዋቅራዊ በሆነ መልኩ የክልሉን ሀብት ያወደማቸው ካሉ ተቋማት አንዱና ዋናው የትምህርት ስርዓት ነው። መምህራን የሁሉ ነገር መጀመሪያ የሙያ ሁሉ ቁንጮ መሆኑ ይታወቃል። በአነስተኛ ደመወዝ ቤተሰብን እየመራ ትውልድን የሚቀርጸው መምህር በፖለቲካ ስበብ በአገዛዙ በርካታ ችግሮች እያስተናገደ ይገኛል። ከመምህራን በየጊዜው በየምክንያቱ ደመወዝ በመቁረጥ ለሚሊሻ ደሞዝ አለፍ ሲልም ለጦር መሳሪያ ግዥ እያውለው ይገኛል። አረመኔው አገዛዝ ለተከታታይ ሰባት ዓመታት በሚያደርገው ማባሪያ የሌለው ጦርነት ካዝናው ባዶ መሆኑን ሲረዳ የመምህራንን በሰላም መኖርና በልቶ ማደር ሰርቶ የመኖር መብታቸውን ገፎ ደሞዛቸውን በማገድ ምክንያት በርካቶች ለችግር ተጋልጠው እንደሚገኙ ተሳታፊዎች ገልጸዋል ሲል የአፋባ ምዕራብ አማራ ቀጠና አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉ ነ ብርጌድ ገልጿል። ከብአዴን እስከ ብልጽግና የፖለቲካ ማስፈጸሚያ ዋና ኮሪደር ተቋም ስራና ስልጠና የስራ ድል መፍጠሪያ ጽህፈት ቤት የተለመደ የማስመሰል ምርጫ እናካሄዳለን በማለት በወረዳው ውስጥ ባሉ ሰላሳ ስምንት ቀበሌዎች የብልጽግና ካሬና አባሎቹን ድብቅ የምርጫ ቅስቀሳ አተገባበር ስልጠና በመስጠት በየቀጠናቸው አንድ ለአምስት የማሰሪያ ስልት ስራን ልንፈጥርላችሁ ነው በማለት ቀድሞ ይጠቀምበት በነበረው አሰራር ስልት ነድፎ እንዳሰማራ ደርሰንበታን። የወረዳውን የ2018 ዓመት ምርጫ አተገባበር ሙሉ ኃላፊነት የተሸከሙ አማራዊ ማንነታቸውን ሽተው በረሃብና ችግር ሲንከራተት በየሄደበት ሲታሰርና ሲፈናቀል ያላስተዋሉትን ህዝብ አዛይ መሳኝ የቀበሮ ባዕታዊ ስብከት እየሰበከ ይገኛል። በ38 ቀበሌ ለሚኖሩ ዘጠና ሺህ ስርዓት ወጣቶችን በአንድ ለአምስት አስተሳስሮ ምርጫን ስኬታማ አደርገዋለሁ የሚለው የብአዴን ርዝራጅ በአምስት ዓመት ቆይተው ለአንድም ስራ አጥ ስራ ያልፈጠረው በጀትን ቆርጥሞ ከካድሬ ጋር ሲበላና ሲያስበላ እየቆየ መሆኑን ሐሳብ ባቀረቡት ላይም የልማት አደናቃፊ ናችሁ እናስራችኋለን በማለት እየዛተባቸው ነው። የአንበሳው ጋይንት ክፍለ ጦር ትናንት አማራዊ ማንነትን ክዶ ላለንበት የህልውና ትግል ውስጥ ያስገባን አሰራር ተጠቅሞ ምርጫ ለማስፈጸም የሚሞክር ማንኛውም አካል የማይታገስና የማያደራድር እርምጃ የሚወስድ መሆኑን ማሳሰብም ማስገንዘብም ይፈልጋል ሲል የአፋድ ጎንደር ጠቅላይ ግዛት ሕዝ የአንበሳው ጋይንት ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ ገልጿል። አፋድ ጎንደር ጠቅላይ ግዛት ሕዝ ሁለት መቶ ስድስተኛ ኮር የአንበሳው ጋይንት ክፍለ ጦር ቃል አቀባይ ክፍል አሁን በወቅታዊ ጉዳዮች ላይ አንዳንድ ማብራሪያዎችን ለህብረተሰቡም ለሚመለከተውም ለሚከታተለውም መልእክት ለማስተላለፍ ፈልገን ነው። ትናንት በመጣንበት አማራዊን ማንነታችን በተካደበት አሁንም ላይ ባለንበት የህልውና ትግል ላይ ቀብራችን ላይ ቆሞ በአማራ ብልጽግና በተለይም በላይ ጋይንት ወረዳ ብልጽግና እስካሁን ዙሪያ ያላየውንና ማንነቱን ሽጦ ለራሳቸው ሆድ ለጥቅማጥቅማቸው ሲሉ የካዱትን ህብረተሰብ ልማት ልናለማልህ ነው፣ በአንድ ለአምስት ተደራጅተህ ልናለማ ነው፣ የስራ ዕድል ልንፈጥርልህ ነው የሚል ሰበብ አስባብ እየፈጠሩ እያጎሩ ይህንን የሚከተሉትን ከዚህ ቀደም የተጠቀሙበትን ስልት ተጠቅመው ወደ እያንዳንዱ ቀበሌ ስምሪት ተሰጥቷቸው ኦሪንቴሽን ወስደው የገቡ እንዳሉ ሁሉ አይተናልም ደርሰናልም። ማሳሰብ ማስገንዘብም ከዚህ በፊትም ችለናል። ዛሬም ድጋሚ ይባስ ብለው አይናቸውን በጠው አጥበው ተጨማሪ ኦሬንቴሽኖችን ሰጥተው ፋኑ በሚቆጣጠርባቸው ሰላሳ ስምንት በሚሆኑ ቀበሌዎች ይህንን ስምሪት ለማሳካት መምጣታቸውንም በአካልም አግኝተናልም አጥርተንም መረጃውን ደርሰንበታል። ይህንን ጉዳይ ያላሳሰበው እንደምንም ያልቆጠረ አካል ካለ ተልኮን ለመፈጸሚ መጣም ካለ ምንም መታገስም የዋሊደር የማይባል ማብራሪያም ትግስትም በሌለበት መልኩ እርምጃ መውሰድ እንደሚገባንም የሚያስገድድ ሁኔታ ላይ ነው ያለው። እጅግ አሁን ለዓለም በሚዘገንን ሁኔታ የአማራን ህዝብ የዘር ማጥፋት ድርጊት ውስጥ በገባበት ስርዓት ለማገልገል ሲሉ የኮዳ አገልግሎታቸውን ለመፈጸም ዛሬም እንደትናንቱ የካዱትን ህዝብ ስራ ውስጥ የገቡትን በተለይ በላይጋይንት ወረዳ ስራና ስልጠና ጽሕፈት ቤት ኃላፊ የሆነው ደግነት ገዳሙ የሚባል የሄደበት አካሄድና እየጫረ የሚፈለስፋት ፍልስፍናው አዋጭም ጠቃሚም የማያስኬድ መሆኑንም በአጽንኦት እያሳሰብን፣ ሌሎች አካባቢዎችም የአይነት ድርጊት ሊፈጸም እንደሚገባ ጥንቃቄና ክትትልም ትኩረትም እንደሚደረግም እግረ መንገዳችንም ማስገንዘብ እንፈልጋለን። የአንበሳው ጋይንት ክፍለ ጦር ቃል አቀባይ። የተወደዳችሁና የተከበራችሁ አድማጭ ተመልካቾች፣ ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበረም። በቀጣይ በሌላ መረጃ እስከምንገናኝ ጤና ይስጥልኝ።